በጣም እየመሸ ነው። ገና አስራ ሁለት ሰዓት እንኳን እኮ አሉ ነው ወይስ የቤት ልጅ ማለት። አይ እንደዛ ሳይሆን በዚህ ሰዓት ለእኔም ለአንተ መዚህ መገኘት ጥሩ አይደለም። እዛ ውስደ ከዘጋብኝና ነጻነቴን ካጣሁ በኋላ ለነገሮች በጣም ጥንቁቅ መሆን ጀምሬያለሁ። ለዛ ነው። እሺ አይደል? አዎ ቤኪ ቤኪ ከተረጋቿ ጋር ወዳጅነት የፈጠረችው ለምለም ከባቡሬ ጋራ ወደ ውጭ በሚወጡበት ሰዓት የሆነ ነገር ገጥሟቸዋል። ማለትም ከርቀት የተመለከቱት ነገር እጅግ በጣም አስደንግጧቸዋል። ምን አይተው ይሆን? አብረን እንመለከተዋለን። በሌላ በኩል አደይና ዴብም አሁንም ፈተና እየገጥማቸው ነው። ማለትም በፍቅር በኩል አደ የደብ ስትሆን ቆሜ ማየት አልፈልግም፣ እሷን አንድ ነገር ማድረግ አለብኝ እያሉም ተንኮላ ስበዋል። ለዚህ ደግሞ የሴራው ጠንሳሽ ቤዛ ሆና ተከስታለች። በመጨረሻም ምግቡን በመመረዝ አሁን ለማን እንደምትሰጠው ባይታወቅም ይህ ቤተሰብ በመርዝ ማለቅ አለበት፣ ቤቱም የኔ ይሆናል እያለችም በስግብግብነት የምትወስነው ውሳኔ እጅግ በጣም አደገኛ እንደሆነም ተመልክተናል። ታዲያ የቤዛ መርዝ ማንን ያጠቃል? ማንስ ደርሶ ያስጥላቸዋል? ለማንኛውም ሁሉንም አብረን የምንከታተል ይሆናል። ሰራተኛዋ አደይ ክፍል አንድ መቶ አስራ ስድስት የቀጠለውን ይዤላችሁ መጥቻለሁ። ዛሬ ላይ እንግዲህ እሪታና አሹ ጥሩ ወዳጅነት ነበራቸው። እስካሁን የቲክቶክ ቪዲዮ ተባብረው በመስራት በሌሎችም ተቀባይነትን በማግኘት በተለይ ደግሞ አሹን ወደ ቲክቶክ ካመጣቸው በኋላ ሰዎች በጣም እንደሚወዷቸውና ና በጉጉት እንደሚጠብቋቸውም ይናገራሉ። በዚህም መሰረት እንግዲህ ዛሬም ፈራንክ ለማድረግ ብላ ራሷ ፈራንክ ሆናለች። ማለትም ሮማንን ተውና እኔን አፍቅረኝ ከሮማንና ከኔ እስኪማን ቆንጆ ነው። እኔኮ ልዩ ነኝ እያለች ራሷን እየሰቀለች ና ሮማንን አውርዳም ተናግረዋለች። በዚህ የተናደደው አሹም ስሜቱን መቆጣጠር አቅቶ ተንጠራርቶን በጥፊ መቷታል። እሬታም ይህ ያልጠበቀችው ክስተት ስለሆነ በአሱ ላይ አኩርፈዋለች። ምክንያቱም በዚህ ልክ አልጠበቅኩህም ነበር ለካ ፋራነህ በማለት የማይገባ ቃላትም ተናግረዋለች። እንግዲህ እሬታና አሱ ደስ በሚል ሁኔታ የድራማው ድምቀት ናቸው። ሁለታቸውም ክፋትን አያውቁም። እሬታ ያየችውን ነገር ለመናገር ወደ ኋላ አትልም። ሰዎች ሲጎዱ ስታይ ደግሞ ጠበቃ ለመቆምም ፈጥና ትደርሳለች። አሹም እንደዚሁ ምስኪን የሆኑ ሰዎች ሲጠቁ ማየት አይፈልግም። በተለይ ደግሞ ወደ ቤታቸው የተቀላቀለችው ቤዛ አንዳንድ በምትሰራቸው ተንኮል ጥምድ አድርጎ ይዟታል። አሁንም ቢሆን እንቅስቃሴዋና ጉዞዋ የተንኮል እንደሆነ መጠራጠር ጀምሯል። ለማንኛውም ሁለቱ ሰዎች እጅግ በጣም ደስ የሚል ባህሪ አላቸው። ሁለታቸውንም የሚያመሳስላቸው አንዳች ነገር ያለም ይመስላል። ብቻ በባለፈው እንዳፈቀረችው ስትገልጽለትም ሁለቱም ያምርባቸዋል ተባብለን ነበር። ዛሬ ላይ ግን ፍራንክ ሆኖ አግኝተነዋል። ታዲያ በቪዲዮው የተከሰተው ፍራንክ ካደርጋለሁ ብለሽ ይኸው ተበላሽ በማለትም የራሷንም ጥፊ እዛው ከቪዲዮ እስከ መጨረሻው ድረስ እየተቀረጸ እንደሆነም ነግሯታል። በሌላ በኩል ለምለም ኤላ ከሄደ በኋላ ቤቱ በባቡሬ ተተክቷል። ምንም እንኳን የተገናኙበት አጋጣሚ መጥፎ ቢሆንም አሁን ግን የሚተሳሰቡና የሚጓደዱ ሆነዋል። ባቡሬ አሁን ለምለምን እየወደዳትና እያፈቀራት መጥቷል። ነገር ግን ፍቅሩን ለመግለጽ አንዳች ነገር የተቸገረም ይመስላል። ታዲያ ዛሬ ላይ ቤት ውስጥ ማዋል ማደሩ ስለደበረው ከዚህ በኋላ ተፍ ተፍ ብዬ ስራ መፈለግ አለብኝ፣ ወንድ ልጅ እኮ ነኝ፣ እንዴትስ እዚህ ታስሬ ውላለሁ አድራለሁ? እያለ ለምለምን እየነገራት ነው። ለምለምን በፍጹም ለጊዜው ካክስቴ መሰወር ስላለብ ወጣ ወጣ ባትል መልካም ነው እያለችም በፊት ደብቋት ሊሄድ እንደነበርና አሁን ግን ነቅታበት እንዳሄድ ስታስጠነቅቀው፣ በትክክልም አንቺ ጠርጥረሻል፣ እኔ ግን ሰለቸኝ፣ መሄድ አለብኝ በማለት ሲነግራት አብረው እንደምትሄድም ገለጸችለት። በሌላ በኩል ቅምጥላ አሁንም ንጉስን ያግባይ ጥያቄ እየቀረበለት ነው። ንጉስ ግን ለምን እንደሆነ እንጃ፣ ቅምጥልን በጭራሽ በፍቅር አላስባትም እያለም ይገኛል። እንግዲህ ይጎዳታል ብሎ የሚያስበው ባቡሬም ከርቀት ሆኖ አሁን ቅምጥልን እየተከታተላት ይገኛል። እሷ ላይ ብታሾፍ ወዮልህ፣ አባቷ ተንከባክቦና አቅፎ አሳድጎኛል በማለት አሁን የአባቷን ውለታ በቅምጥል መካስ እንደሚፈልግም ይገልጻል። በዚህም የተነሳ ቅምጥል ገና ባቡሬን ስታይ ንጉስን ያስቀይምብኛል በሚል ስሜትም ሁለቱ ተገናኝተው የሆነ ነገር እንዳይፈጥሩ እየተከላከለች ነው። ታዲያ አሁን ላይ ቅምጥል በተደጋጋሚ ለንጉስ የፍቅር ጥያቄ ስታቀርብለት ለአንተ የማልሆንበት ምንድን ነው ምክንያቱ? በግልጽ ንገረኝ እያለች፣ የውበት ጉዳይ ወይስ ደግሞ የአስተሳሰብ ብቻ ለምን እንደማይቀበላት ግራ ገብቷታል። አዴን ከርቀት አይቷት አይኑ የሚንከራተተው ንጉስ ቅምጥልን ግን ከፊቱ እንድትርቅ ያስገድዳታል። ብቻ በዚህ ሁኔታ ሁለታቸውም ቀጥለውበታል። ቅርም በአዴይና በዴ መቀራረብ ክፉኛ ቅናት ብድ እያደረጋት ነው። ዛሬ ላይ ደግሞ አደይ እያሰረችው ቀለበት ብክንክን ያደርጋታል። ይህ ቀለበት ላንቺ አይገባም እያለችም ከጣቷ ለማውለቅም እየታገለች ባለችበት ሰዓት ቤዛ ተያት እንጂ በማለት ለአደይ ጥብቅና የቆመች ለማስመሰልም እየሞከረች ነው። ይህ ሁኔታዋ እንዴት ነው? ለምንድን ነው ጠበቃ የቆመችላት የሚለው ፍቅርን ግራ ጋብቷታል። ከመቼ ወዲህ ነው ከአደይ ስርስር መርመጥመጥ የጀመርሽው? አለች። ይህንን ያደረግኩት ሆን ብዬ ነው። አደይን ለማጥቃት ያመችን ዘንድ ወዳጅ መስለን መቅረብ አለብን በማለት ለፍቅር አሳምናታለች። አደይ አለቃዋን በማስፈቀድ ወደ ውጭ በመውጣት ከዳይመንድ ጋር ተገናኝታ ነበረ። አበበ የመጣው የእናት ያባቱን መሬት እንደፈለገም ትገልጽለታለች። በዚህ ሁኔታ እሱም ወደ ክፍለ ሀገር ሄዶ ያለውን የእናት ያባቱን መሬት መረከብ እንዳለበትም እየነገረች ነው። የደመቀንም ሆነ የአበበን መሬት የሚያርሱት የአደይ አባት ሲሆኑ አሁን ላይ ግን አደይ ሁለቱንም ቢሆን የራሳቸውን ንብረት እንዲወስዱ መልካም ምኞቷን እየገለጸች ነው። ማለትም ለአባቴ ላዳላላለችም ትክክለኛውን ፍርድ ማግኘት እንዳለባቸው እየተናገረች ነው። ደመቀን በአደይ ሀሳብ እጅግ በጣም ተገርሞ አመሰግናለሁ ስላሰብሽልኝ እያለም ምስጋና ያቀርብላታል። አደይም ዳይመንድ አሁን ካለበት የሌብነት ስራ ወጥቶ ወደ ገጠር ሄዶ የአባቱና የእናቱን እርሻ እያረሰ እንዲኖር እየተመኘችለት ነው። እሺ አደርጋለሁ በማለት ወደ ፊት ሄዶ ሀብት ንብረቱን እንደሚጠይቅም ሲገልጽ ሰምተነዋል። አሁን ላይ ግን ትዝ ያስባለችው አደይ ናት። ለማንኛውም ይህንን ተግባራዊ ያደርጋል አያደርግም፣ አደርግም ብቻ አብረን የምናየው ይሆናል። ለምለም ከባውሬ ጋራ ወክ እያደረጉ ሳለም አሁንም ባቡሬ የውጭ ሀገር ጉዞ በአእምሮ እንደተደቀነበትና ይህንን ለማሳካት ደግሞ ብዙ ገንዘብ መሰብሰብ እንዳለበትም እየተናገረ ነው። አሁን ላይ ለምለም ይህ አጋጣሚ ሁለቱም ተመሳሳይ ሆኖባታል። ማለትም ኤላ ጋር ተላምዳ በመጨረሻም ሄድኩኝ ሳይላት እንኳን በአንዲት ብጣሽ ወረቀት ደብዳቤ አስቀምጦላት ልቧን ሰብሮት ሄዷል። አሁንም በተመሳሳይ መንገድ ከባቡሬ ጋር ባላቸው መቀራረብም ከፍተኛ ወዳጅነት ፈጥረዋል። ታዲያ ከአጠገቧ እንዲርቅን ፍላጎት ያላት አትመስልም። አሁን ላይ ባቡሬ የውጭ አገር ጉዞ ሲነግራት እሷም ዘወር ብላ ኤላን ነበር ስታስብ የነበረው። ታዲያ ሰዓቱ ሊመሽባቸው ስለሆነ አሁኑን ወደ ቤታችን መመለስ ይኖርብናል። አንተ ያንን እገታ ካደረስክብኝ በኋላ ፍርሃት ፍርሃት ማለት ጀምሮኛል። ለማንኛውም አክስቴ ልንጠነቀቃት ይገባል በማለት ለባቡሬ እየነገረችው ነበረ ቤዛም አደይን የሆነ ነገር ማድረግ አለብን፣ በዚህ ደግሞ እተባበርሻለሁ በማለት ለፍቅር ቃል ገብታላታለች። አሁን ላይ ያዘጋጀችው መርዝ ለአደይ ይሁን ለቤተሰቦቹ ባናውቅም፣ እሷ ግን እየተናገረች የነበረው አንድ ባንድ ሙሉ ቤተሰቦችን እንደምትጨርሳቸው ነው። እንግዲህ ቤቱ የኔ ይሆናል፣ እያንዳንድሽ ይችን መርዝ በልተች ትሞቻታለሽ እያለችም እይዛተች ነው። ብቻ የዚህ መርዝ ተጠቂ ማን እንደሆነ ባናውቅም አሁን ላይ ቤዛ የወሰነችው ውሳኔ እጅግ በጣም ከባድ እንደሆነም ተመልክተናል። ለምለምና ባቡሬን በወጡበት እንግዲህ ስንመለስ ሰዓቱ መሸብን እያለችውም ወደ ቤት ለመመለስ እያሰቡ ባሉበት ሰዓት ከማዶ የሆነ ነገር የተመለከቱም ይመስላሉ። ምን አስደንጋጭ ነገር እንደሆነ ባናውቅም ብቻ ግን ሰላማቸውን ነስቷቸዋል። ምናልባትም አክስታቸው እየሰለለቻቸው ትሆን? አብረን የምንመለከተው ይሆናል። ሰራተኛዋ አደይ ክፍል አንድ መቶ አስራ ስድስት ለዛሬው ይኸው ነበረ። በቀጣይ ቪዲዮ ይላችሁ እስከሚመጣ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።